ዓለምን ያስደነቀው የኢትዮጵያ እርምጃ። በድብቅ እየተገነባ የሚገኘው አስደማሚው የኢትዮጵያ የባህር ኃይል ዋና መስሪያ ቤት ድብቅ ሚስጥሮችና አሁናዊ የግንባታው ደረጃ። የዓለም ሀገራት በአራቱ የመከላከያ ኃይሎች ማለትም አየር ኃይል፣ ምድር ኃይል፣ ልዩ ኃይልና ባህር ኃይል መስርተው የሚንቀሳቀሱ ናቸው። አለም ከደረሰበት ለመድረስ ደግሞ ከስልጣኔና ከእድገታቸው አንጻር አብሮ የሚሄዱ የመከላከያ ስርዓቶች እየተገነቡ ይገኛሉ። እነዚህ እጅግ የተራቀቁ የመከላከያ ኃይሎች መጠቀም የሀገርን ደህንነት፣ ሉዓላዊነት ማስጠበቅ ተፈርቶና ተከብሮ ለመኖር ሚናው ከፍ ያለ ነው። ወደ ሀገራችን ኢትዮጵያ ስንመለስ የኢትዮጵያ ባህር ኃይል ከአለም ተደናቂ ኃይሎች መካከል አንዱ የነበረ ሰባቱን ውቅያኖሶች ያቋረጠ ትልቅ የባህር ኃይል ከዚህ ቀደም ገንብቶም የነበረ ሲሆን ዘመናዊ የባህር ኃይሉ ግንባታ በቀዳማዊ ኃይለ ሥላሴ የተጀመረና የመከላከያ አደረጃጀቱ በምድር ኃይል፣ በአየር ኃይልና በባህር ኃይል ሉዓላዊነቷ ተጠብቆና ተከብሮ ሀገራችን ታላቅና የቆየች ሀገር ሆናለች። አሁን ደግሞ ኢትዮጵያ እንደሚታወቀው በመዲናዊቱ አዲስ አበባ አለምን ሁሉ ሲያነጋግር የነበረ ትልቅ የባህር ኃይል ዋና መስሪያ ቤት ግንባታ ከጀመረች ትንሽ ቆየት ትብላለች። እነሆ አሁን ላይም ይህ አስደማሚ የባህር ኃይል ዋና መስ መስሪያ ቤት ግንባታው የተፋጠነ በመሆኑ አጠቃላይ የግንባታን ሁኔታ ና የወደፊት እቅዶችን ጨምሮ የባህር በር የሌላት ኢትዮጵያ የባህር ኃይሏን ዋና መስሪያ ቤትን ለምን አዲስ አበባ እንዳደረገች ከታሪክ ምህዳር እስከ ጂኦፖለቲካዊ ስሌቶች ድረስ ዘልቀን አስገራሚ መረጃዎችን በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁ ይቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎችን ደርሶት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። ብዙዎች የማያውቁት በድብቅ እየተገነባ የሚገኘው የኢትዮጵያ የባህር ኃይል ዋና መስሪያ ቤት ግንባታ በመጠናቀቅ ላይ መሆኑ ተገልጿል። ይህ የኢትዮጵያ ባህር ኃይል ዋና መስሪያ ቤት ግንባታ ከቅርብ ጊዜ ወዲህ ከፍተኛ ትኩረትን ስበዋል። ባህር በር የሌላት ሀገር የባህር ኃይል ማደራጀቷ በራሱ አስገራሚ ሲሆን ዋና መስሪያ ቤቱ የሚገኝበት ቦታና እየተከናወኑ ያሉ ተግባራት ደግሞ ታሪካዊ፣ ፖለቲካዊና ስትራቴጂካዊ ፋይዳ ያላቸው በርካታ መረጃዎችን ይዘው ይገኛሉ። ታሪክ እንደሚያስረዳው የኢትዮጵያ የባህር ኃይል ታሪክ በንጉሰ ንግስት ቀዳማዊ ኃይለ ሥላሴ ዘመነ መንግስት በ1947 ዓ.ም የተጀመረ ነው። በወቅቱ ዋና መስሪያ ቤቱና ዋነኛ የባህር ኃይሉ ማዕከል የነበረው በቀይ ባህር ዳርቻ በምትገኘው ምጽዋ ከተማ ነበር። ታዲያም ይህ ባህር ኃይል ለበርካታ ዓመታት ዘመናዊ መርከቦችን በማስታጠቅና የሰለጠነ የሰው ኃይል በማፍራት በአፍሪካ ቀንድ ውስጥ ትልቁ ለመሆን በቅቶ ነበር። ነገር ግን በ1983 ዓ ምት የደርግ መንግስት ሲወድቅና ና ኤርትራ ስትገነጠል ኢትዮጵያ የባህር በሯን አጣች። ይህም ደግሞ የባህር ኃይሉ እንዲበተን አስገደደ። ይህ ክስተት ሀገሪቷን ከአለም የንግድ መስመር በቀጥታ በማቋረጥ በኢኮኖሚና በጸጥታ ላይ የራሱን አሉታዊ ተጽዕኖ አሳድሯል። ከአመታት በኋላ በጠቅላይ ሚኒስትር አብይ አህመድ መሪነት የባህር ኃይሉን እንደገና የማቋቋሙ ውሳኔ ተላለፈ። ይህ ውሳኔ የሀገሪቱን ብሔራዊ ጥቅም ለማስጠበቅ በተለይም በቀይ ባህር አካባቢ ያለውን የንግድና የጸጥታ ሁኔታን ከግምት ውስጥ ያስገባም ነበር። በአሁኑ ወቅት የኢትዮጵያ የባህር ኃይል ዋና መስሪያ ቤት በአዲስ አበባ ውስጥ ይገኛል። ይህ አዲሱ በጃን ሜዳ አካባቢ ዘመናዊና ሁሉን አቀፍ የሆነ የባህር ኃይል ዋና መስሪያ ቤት ህንፃ ግንባታው በመጠናቀቅ ላይ ይገኛል። ይህ ዘመናዊ ህንፃ በውስጡ እጅግ በርካታ ማዕከላትን ያካተተ ሲሆን ከነዚህ መካከል የአስተዳደራዊ ቢሮዎች፣ የስብሰባ አዳራሾች፣ ክሊኒክና የስፖርት ማዘውተሪያዎችን ጨምሮ በርካታ እጅግ ዘመናዊ ማዕከላትን ያካተተ ነው። ከዚህም በተጨማሪ በጊዜያዊነት የቀድሞ መከላከያ ሚኒስቴር ህንፃ ለዋና መስሪያ ቤትነት ሲያገለግል መቆየቱም አይዘነጋም። ይህ ለሀገራችን ትልቅ ኩራት የሆነ ዋና መስሪያ ቤት ለምን አዲስ አበባ እንዲሆን ተደረገ? በነገራችን ላይ ይህ ጥያቄ የብዙዎች ጥያቄ ነው። የባህር ኃይሉ ዋና መስሪያ ቤት ከባህር ርቆ በሀገር ውስጥ መገኘቱ ያልተለመደ ቢሆንም የራሱ ስትራቴጂካዊ ምክንያቶች አሉት። ይህ ዋና መስሪያ ቤት የአስተዳደር የእቅድና የኮሚኒኬሽን ማዕከል ሆኖ የሚያገለግል ነው። በተጨማሪም የዚህ ዋና መስሪያ ቤት አዲስ አበባ ውስጥ እንዲደረግ የተደረገው አለም አቀፋዊ ተሞክሮችን በመውሰድ ነው። ሌሎች ሀገራትም ለምሳሌም እንደ ቻይና የባህር ኃይል ዋና መስሪያ ቤቶቻቸው ከባህር ርቀው በዋና ከተሞቻቸው አድርገዋል። ዋና መስሪያ ቤቱ አዲስ አበባ ቢሆንም የባህር ኃይል ኦፕሬሽን የሚከናወነው በባህር ላይ ነው። ለዚህም ኢትዮጵያ የተለያዩ ስምምነቶችን ፈጽማለች። የባህር ኃይሉን እንቅስቃሴዎች ከፖለቲካዊና ወታደራዊ አመራሩ ጋር በቅርበት ሆኖ ለመስራት ያስላል። በባህር ዳርቻ የሚገኝ ዋና መስሪያ ቤት ለጥቃት ይበልጥ ተጋላጅ ሊሆን ይችላል። ስለዚህ በሀገር ውስጥ ማዕከላዊ ቦታ ማስቀመጥ የጸጥታ ስጋትን ይቀንሳል። ከሌሎች ተቋማት ጋር ያለው ቅርበት ከአዲስ አበባ፣ መከላከያ ሚኒስቴር፣ የውጭ ጉዳይ ሚኒስቴርና ከሌሎች አስፈላጊ የመንግስት ተቋማት ጋር ያለው ቅርበት የተቀናጀ ስራን ለመፍጠር ይረዳዋል። የባህር ኃይሉ የወደፊት እይታና አለም አቀፍ ትብብርን ስንመለከት የኢትዮጵያ ባህር ኃይል እንደገና ሲቋቋም ከአለም አቀፍ አጋሮች ጋራ በመተባበር እየሰራ ይገኛል። በተለይም ከፈረንሳይና ከሩሲያ ጋር ወታደራዊና የባህር ኃይል ስምምነቶችን በመፈረም የኃይሉን አቅም ለመገንባት ጥረት እያደረገ ነው። ከዚህ በተጨማሪ የባህር ኃይሉ የራሱን የባህር በር ለማግኘት ከጎረቤት ሀገራት ጋራ ስምምነቶች እያደረገ እንደሚገኝም የሚታወቅ ነው። ከነዚህ መካከልም ከጅቡቲና ከሶማ ታይላንድ ጋር የተደረጉ ስምምነቶች ይጠቀሳሉ። እነዚህ ስምምነቶች የኢትዮጵያ የንግድ መርከቦችና የባህር ኃይሉ መርከቦች የሚቆሙበትና የሚንቀሳቀሱበትን ወደብ ለማግኘት ያስችላሉ። ይህ ግንባታው እየተፋጠነ የሚገኘው ዘመናዊ የባህር ኃይሉ ዋና መስሪያ ቤት በአዲስ አበባ ጃልሜዳ አካባቢ በስምንት ሄክታር በላይ በሆነ ቦታ ላይ እየተገነባ ሲሆን ይህ ዘመናዊ የባህር ኃይሉ ዋና መስሪያ ቤት ግንባታው ሊጠናቀቅም ተቃርቧል። ይህ ማዕከል የአስተዳደር፣ የስለላ፣ የኮሚኒኬሽንና ና የስትራቴጂክ እቅድ ማዕከል ሆኖም የሚያገለግል ነው። በአሁኑ ወቅት የኢትዮጵያ ባህር ኃይል አባላት ከጅቡቲ የባህር ኃይል ጋር በመተባበር ልምምድ ያደርጋሉ። ወደቡንም እንደ መነሻ ይጠቀማሉ። የኢትዮጵያ ባህር ኃይል ታሪክ የአገሪቱን ውጣውረድ ና የስትራቴጂክ አስተሳሰብ ለውጥ ቁልጭ አድርጎ ያሳያል። በ1983 ዓ ም በኢትዮጵያ ና በኤርትራ ጦርነት ምክንያት የኢትዮጵያ ባህር ኃይል መርከቦች ከየመንና ዙሪያው ተሰብስቦ ገሚሶቹ የጅቡቲ እዳ ለመክፈል የዋሉና ና ገሚሶቹ ደግሞ በወቅቱ አዲስ በነበረው የኤርትራ መንግስት ና በኢትዮጵያ መንግስት መካከል በተደረገው ጦርነት ምክንያት ተከፋፍሏቸው የሀገራችን ግዙፍ የባህር ኃይል መፍረሱ እጅግ በሚያሳዝን ሁኔታ እውን ሆኖ ነበር። አሁን ላይ ግን ኢትዮጵያ አዲስ ባገኘችው ወደቧ ላይ የበፊቱን ኃያልነቷን ሊመልስ የሚችል የባህር ኃይል ለመስረት ከጫፍ ደርሳለች። በርበራ ወደብ በኤደን ባህረ ሰላጤ አካባቢ ባለው ስልታዊ አቀማመጥ የሚታወቅ ሲሆን ወደቡ ለቀጠናው የንግድ ልውውጥ ወሳኝ መግቢያ ነው። በበርበራ የባህር ኃይል መመስረት የኢትዮጵያን ኢኮኖሚያዊና ጸጥታ ሁኔታ ሊለውጥ እንዲሁም ደግሞ ለሀገራችን ተጨማሪ ተሰሚነትን ሊያጎናጽፋት ይችላል። እንዲሁም ከኢኮኖሚያዊ ጉዳዮቹን ባሻገር ኢትዮጵያ በበርበራ ወደብ ላይ የባህር ኃይል አቅም ለመገንባት ማሰቧ ትልቅ ስትራቴጂካዊ ጠቀሜታ አለው። ኢትዮጵያ የባህር ኃይሏን በማቋቋም የባህር ጥቅሟን ለማስጠበቅ የባህር መስመሮቿን ለመጠበቅና ለቀጠናው መረጋጋት የበኩሯን አስተዋጽኦ ለማድረግ እድል እንደሚፈጥርም ይጠበቃል። አሁን ላይ በበርበራ ወደብ አዲሱ የኢትዮጵያ ባህር ኃይል መሰራት በኢትዮጵያ ወታደራዊ ማሻሻያ ጥረት ውስጥ ትልቅ ምዕራፍ ያሳያል። ይህም የባህር ኃይሉ ንብረቶች መግዛትን የሰራተኞችን ስልጠናና አጠቃላይ የባህር ላይ ስትራቴጂ ማዘጋጀትን ያካትታል። ይህ አዲሱ በበርበራ ወደብ ላይ ሊቋቋም የታሰበው እጅግ የተራቀቀ የኢትዮጵያ ባህር ኃይል ሀብት የተለያዩ እጅግ ዘመናዊ የጦር መርከቦች እንደሚያካትትም ይጠበቃል። በዚህም ኢትዮጵያ ሀገራችን በባህር ኃይል ዘርፍ ልምድ ካላቸው ሀገራት ጋር በመተባበር ሰራተኞቿን በባህር እንቅስቃሴ፣ በአሳና በባህር ላይ ጦርነት ስልቶችን ማሰልጠን እንደሚጠበቅባትም እየተገለጸ ነው። ይህ ስልጠናም የኢትዮጵያን ባህር ኃይል ብቃት ከማሳደግ ባለፈ አለም አቀፍ አጋርነትን የሚያጎለብት ነው። አዲሱ የኢትዮጵያ የባህር ኃይል በተለይ ለኢትዮጵያውያን አስደሳች ቢሆንም ሊፈጠሩ የሚችሉ ተግዳሮቶችን ከግምት ውስጥ ማስገባት አስፈላጊ ነው። እነዚህም የዲፕሎማሲያዊ ውስብስብ ችግሮች፣ የሀብት ገደቦችና ከሌሎች የቀጠናው አካላት ጋር ውጤታማ ቅንጅት አስፈላጊነትን ያካተተ ነው። እነዚህን ተግዳሮቶች መፍታት የኢትዮጵያን የባህር ላይ ፍላጎት ስኬታማ ለማድረግ ወሳኝ ይሆናል። በማጠቃለያችንም ሀገራችን ኢትዮጵያ በበርበራ ወደብ ላይ የባህር ኃይሏን ማቋቋሟ ትልቅ ውሳኔ ነው። ይህ እርምጃ በኢትዮጵያ ኢኮኖሚ ልማት፣ ብሔራዊ ደህንነትና ቀጠናዊ ተጽዕኖ ላይ ትልቅ አንድም ታለው ውድ የተከበራችሁ የሁሉዴይሊ ቤተሰቦች፣ የዛሬው ዝግጅታችን ይሄን ይመስል ነበር። ባደረስናችሁ መረጃ እንደተደሰታችሁበትና ስለዚህ በድብቅ እየተገነባ የሚገኘው አስደማሚው የኢትዮጵያ ባህር ኃይል ዋና መስሪያ ቤት ድብቅ ሚስጥሮችና አሁናዊ የግንባታ ደረጃን በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ፣ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን የምናስባቸው መረጃዎች ይዘን ይቀርባለን ይሆናል። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን ይሁን።